ሰላም የሀገሬ ልጆች እንዴት ናችሁ? ይህን ሰሞን በጣም አጀንዳ በዛና፣ የገለት ቡርቃ ላውራ የቀነኒ ጉዳይ ላውራ፣ ወይስ ደግሞ ጆርዲ ኦማይ ጋድ። የጆርዲን ኢንተርቪው ያልሰማችሁ ሰዎች ሂዱና እዩት። በቃ ወንድ ልጅ በጣም እኔ አላቅም። እኔ ቃላት የለኝም። በዚህ አጋጣሚ በጣም ነው ማደንቃት። በጣም ብዙ አጀንዳ አለ፣ ግን አሁን እኔ በጣም ሼር ካረጋችሁልኝ አንዱ ልንገራችሁ። እንዴት ነው ባልና ሚስት ተለያይቶ መልሶ ይቅርታ ስለ መደራረግ ያጠነጠነ ቪዲዮ በጣም እየተዟዟረ ነው። ብዙዎቻችሁ ሰምታችሁታል ብዬ አስባለሁ። መጀመሪያ የሰው ልጅ የሚዋደድ ከሆነ ባይለያይ ጥሩ ነው። እሺ ደግሞ ባልም ስሜታ የሆኖ ሚስትም ስሜታ የሆና ተለያይቶ የማሰቢያ ጊዜ ጥሩ ነው። እኔ የምኖርበት ለምሳሌ ኢሮፕ ላይ ሁሉም ኢሮፕን ባያካትትም እንግዲህ ሁላችሁም የያላችሁበትን ሀገር ጻፉልኝ በዚህ አጋጣሚ ኢብን ፍቺ ለመፈጸም የማሰቢያ ጊዜ አስር ወር በትንሹ አስር ወር ይጠይቃሉ። ከዛ ፍርድ ቤት ፍቺ ስታመለክቱ ሁለት ወር ሶስት ወር ይቆያል። በአጠቃላይ አንድ አመት ይሆናል ማለት ነው፣ ፍቺ እስከሚፈጸም በዛ መካከል ላይ ይቅር ተባብሎ እንደገና ጓደኛ ሆኖ ምናምን የሰው ልጅ ይመላለሳል። ነገር ግን ባል አንቺን ለማናደድ በላይሽ ላይ ሌላ ሴት ቀምሶ አንቺም ደግሞ ማን ከማን ያንሳል ብለሽ በላው ላይ ሄደሽ ከዛ ሁለታችንም ሞክረነዋል። አንቺ ትሸኛለሽ፣ አንተ ትሻለኛለህ፣ የልጆች አባትነህ የልጆቼ እናትነሽ ተባብሎ መመላለስ፣ እንደኔ እንደ መቅደስ ነው የምናገረው እኔ መቅደስ ከእኔ በፊት እኔን ሳያውቀኝ ላደረገው ነገር ምንም አይመስለኝም። ስለ እውነት አይመለከተኝም። በህይወቱ አልነበርኩም ምናምን ከነዛ ሁሉ አሁን ላይ የጣለውን ጥሎ የተወውን ትቶ ምርጫ አይነሽ ብሎ ከመጣበት ሰዓት ጀምሮ ነው እኔን የሚመለከተኝ። ከእኔ ጋር ከሆነ በኋላ ግን እኔን ለማናደድን ብሎ ይሁን አናድጀውም ይሁን ምን ብየው ይሁን ከሌላ ሴት ጋራ ከጀመረ በኋላ በፍጹም ወደ ህይወት የመጥቶ ሰላም የሚኖረኝም አይመስለኝም። በነገራችን ላይ እኔ አይደለም የኔን ባል ሰው ነክቶብኝ ተነካክቶ ከሌላ ጋር ተነካክቶ እንደገና ይቅርብ እያብሬው ልኖር ይቅርና እኔ በምጠጣበት ብርጭቆ ውይ ይሄ መቅደስ ብርጭቆ ነው ልጠጣበት፣ ምን ችግር አለ እህቴ አይደለች ብሎ ጠጥተውበት በዛ ብርጭቆ እንደገና እዛ ጋር ስለተቀመጠ ብቻ ድጋሚ አልጠጣበትም ነው። እንዴ እኔ ጠጣሁኝ አይደል እንዲ አንቺ በጠጣሽበት ብት ኖ ኖ ኖ ኖ ሄጄ ነው ማጥበው ለምን የምወደው አባት አይሆንም ሰው በጠጣበት ላይ ያልጠጣም ያልጠጣ ይሄ አሁን የግል አመለካከቴ ነው ምላችሁ በህይወት ዘመኔ አድርጌው የማላቀው ነገር የተውኩት ሰው ይቅርታ ጠይቆኝ ወደ ህይወት ያስገብቸው አላቅም በፍጹም መጀመሪያ ያ ሰው የምወደው ከሆነ መስዋዕት እከፍላለሁ እንዳልኳችሁ ያው ብዙዎቻችሁ እንደምታደርጉት የምትቀጠቀጡት ነገር ካለም ተቀጥቅጨም ቢሆን ተደብድቤም ቢሆን ተፈንክቼም ቢሆን በቃ ብዙ ነገር በረባክህን እያልኩን ቢሆን እየተነፈጣጠጥኩኝ እኖራታለሁኝ እንጂ አልፈልግም ብዬ ከሄደ በኋላ ጭራሽ ሌላ ሴት ከቀመሰ በኋላ ግን ኔቨር ኤቨር ወደ ህይወቴ አላስገባም። ትዳር ለእኔ መጨመላለቂያ አይደለም። ትዳር ማለት ለእኔ መጽሐፍ ቅዱስ ቃል ምን ይላል ትዳር ቅዱስ ነው መኝታውም ንጹህ ነው ነው የሚለው። እስቲ እባካችሁ አግዙኝ። ትዳር ክቡር ነው መኝታውም ንጹህ ነው ይላል። ትዳር ለእኔ ንጹህ ነው መሆን ያለበት። የፈለገ ብወደው የፈለገ ቢያከብረኝ የፈለገ አሞላቆ ቢያኖረኝ የፈለገ እንዴት ብዬ ልንገራችሁ፣ እንደ ስዕለት ልጅ እሽኮኮ ቸቸ ቢለኝ ተጣልተን ተለያይተን እኔ ሌላ ጋ ሄጄ እሱ ሌላ ጋ ሄዶ ግን በእውነት አላረገው። አንደኛ በቃ በሳመኝ ቁጥር ያችንም ሄዶ እንደዚህ ነው የሳማት። እኔ እንጃ ዋላ ግን እንዲት ምኗን ያልጣመህ እያልኩ ሁሉ የምጠይቀው ነው የመሰለኝ። ማለት እንዴት ወደ ሊ ተመለ ኧረ፣ በጣም እኔ እንጃ ይደብረኛል። ሶ ሌላ ቀምሶ ሌላ ቀምሰሽ አይተኸዋል አይቸዋለሁ። ካላወቁት መላክ የሚያውቁት ሰይጣን ይሻላል፣ ከማያውቁት እንትን የማውቀው ጅብ ይሻላል ምናምን። ይሄ በጣም የሌለ በራስ መተማመን የሌለበት እኔ አላቅም። እኔ እኔ አላቅም እንደ መቅደስ ነው የምናገረው፣ መጀመሪያ ትዳራችሁን የምትወድ ሆነ ለጥ ቀጥ ብላችሁ ባላችሁን ከሰው ሌላ ከሰው ባል ጋር ሳታወዳደሩ ከእህታችሁ ባል ከዘመዳችሁ ባል ከጓደኛችሁ ባል በቃ የኔ የኔ ነው የእሷ የእሷ ነው ብላችሁ ሰው እንደ ቤቱ እንጂ እንደ ጎረቤቱ አያድርም ብሎ ሰከን ብሎ ተነጋግሮ መጣላትም ካለ ኦኬ፣ አንድ ወር ሁለት ወር ከቤት ሊወጣ ይችላል። እሱም እሷን ጠብቆ እሷም እሱን ጠብቃ በቃ ይቅርበኝ ናፈቅሽን ብሎ መምጣት ነው እንጂ ያለበት በመሀል ላይ ሌላ ቦታ ሄዶ የሆነ እኔም ሌላ ቦታ ሄጄ አይ እሱ ይሻለኛል ወጥን ማንያ ቃል ቀለዋጭ። ስለዚህ በየድንኳኑ ሄጄ ወጥ ቀምሼ ቀምሼ ቀምሼ፣ ከዚህ ሁሉ ከቀመስኩት ወጥ ከቀመስኩት ድግስ ስለዚህ የማማ ትርሃስ ይሻለኛል። ስለዚህ የማማ ትርሃስ ደንበኛ ሆኜ ብኖር ይሻላል። ጸባያቸውን ችዬ እንደማለት እኮ ነው፣ ወይ ደግሞ ያቶ አበበ ይሻለኛል ከዚህ ሁሉ ከቀመስኩት ጠጅ ቤቶች፣ ያቶ አበበ ጠጅ ጥቦኛል። ስለዚህ ያበበ ደንበኛ መሆን ይችላል ብሆን ይሻለኛል። ጸባዎች እየልል እኮ ነው። ይህ ትክክል አይደለም ብዬ ነው ማስበው። ይሄ የግል አመለካከቴ ነው። ሴቶች የራሳችሁን አመለካከት ንገሩኝ። ይቅር አትበሉ አላልኩም። የወለደ ሰው ይቅር ይባባላል። ይቅር የምትባባሉት ግን በመካከል ሌላ ሴት ጋር ካልሄደ በመካከል ሌላ ወንድ ጋር ካልሄድሽ ነው እንጂ፣ ተጨመላልቆ እኔ አይመቸኝም። እንደውም የባሰ አላቅም የባሰ እንደውም ሩዋንዳ የሚሆን ነው የሚመስለኝ። ከበፊቱ የባሰ የሚሆን ነው የሚመስለኝ እንጂ ያንንም ቀመስኩት እንዲህ አየሁት፣ አየሁት፣ ሁሉንም አየሁት፣ እንዳንቺ የሚስማማኝ የለም ያገኘሁት አለ ኤፍሬም ታምሩ። አይተ አይተ አይተ አድጎ አማ ቢስማማ ኖሮ አይመጣም ነበር ማለት ነው። አንቺም እኔም ሄጄ ሌላ የሚስማማኝ ባገኝ ኖሮ ተመልሻ አልመጣም ነበር ማለት ነው። ስለዚህ የተሻለ ስላላገኘው በቃ እሱ ይሻለኛል። የተሻለ ባገኝ ግን ሄር ነበር። በነገራችን ላይ ወንዶች ይቅርታ ቢጠ አብዛኞቻችን ኤክሶች ይቅርታ ጠይቀዋል። የቶቹ በሁለት እግራችን ቆመን ይሆና ላይን ንቀት ቋቀጭ ብለን የተቀመጠን ሰዎች አብዛኞቻችን ይቅርታ ተጠይቀናል። እዛ ጋር ስላልተመቸው ነው። የአብዛኞቻችሁ ደግሞ ይቅርታ አልጠየቁም። ለምን? ከአንቺ የተሻለ ህይወት እየኖረ ነው ተመችቶታል። ጥሩ ሴት፣ ጥሩ ስራ፣ ጥሩ ሀብት፣ ኳሊቲ ኦፍ ላይፍ። በቃ እንዲ ስሟን እንዳጠሩኝ እስኪል ድረስ በቃ ሌላ የተሻለ ነገር ስላገኘ ነው። እነዛ እኛንም ይቅርታ የሚጠይቁን አንቺ የተሻለ ቦታ ላይ ስላለች ነው። ከሱ በታች በሆን ዞር ብሎ ያየኝም እና እንደዛ ነው ማስበው። አስተያየት ስጡ። አመሰግናለሁ።